አያቴ ስተርት ወደው አይስቁ ትላለች። ከዚህ በኋላ ላይሽ አልፈልግም በዙሪያዬ እንዳትመጪ ካየሁሽ ሌላ እርምጃ ውስጥ እገባለሁ አለ አለ አቶ ያብ ማለት ነው። አይ አይ አሁን አንተም ተሽ ማስፈራራት ደረጃ ደረስክ ማለት ነው ወይኔ በላቸው ወይኔ በላቸው ወይኔ በላቸው። ሄዱዬ እንደው ዳዋ አጠገብሽ እንዴት እንደምረዳሽ ነበረ። ይህንን ፀጉሯን ንጭጭት አድርገን ነበረ የእጇን የምንሰጣት ማለት ነው። ሰላም ሰላም ሰላም። እንዴት ናችሁ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያንም ኤርትራ ቻ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሁሉ ሰላም ሁሉ መልካም። እኔ ጋ ሁሉ ሰላም ሁሉ መልካም። እናንተም ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ እንደተለመደው ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ፣ ዛሬም እንግዲህ እነ ሄሉ መጥተዋል። በያ ቤት ማለት ነው መጥተዋል ማለት ነው። በጣም በጣም በጣም በጣም የገረመኝ ነገር ግን በዚህ አጋጣሚ ካሜራ መኖሩ በቃ እውነቱን እንድታይ ስለረዳት፣ በጣም ጎበዝ ልትደነቅ ይገባል። ምክንያቱም ሄሉ መቁረጥ አለባት ነገሮችን በቃ እንዴት ማሳለፍ እንዳለባት ማወቅ አለባት። አስመሳይነቱን ማየት አለባት። ለእሷ እንደማይበጃት ማየት አለባት። ይሄን ቁስል ብዙዎች አልፈውታል። በነገራችን ላይ ብዙዎቻችን አልፈነዋል። ዞሮ ግን ከኛ ቂጣ ይወጡ ሲለምኑ፣ ሲለማመጡ ጊዜው ይርዘም እንጂ ይህ ሰውዬ መጥቶ አንቺ ጋ ማሪኝ ይቅር በይኝ ይልሻል፣ በድጋሚ ማለት ነው። ሄሉ ግን አሁን ለሌላ ነገር ሳይሆን ዝም ብለሽ አንዱን ይዘሽ ነው ያልኩሽ እኔ በቃ ነገርኩሽ ይዘሽ ነው አንዱን። የዛኔ ምን እንደሚሆን ታየዋለሽ። ጭራውን ሲቆላ ነው የሚመጣልሽ። እኔ ወድ አትለማመጭው፣ አትለምኝም፣ ቦታ አትስጭው። በቃ ከዚህ በኋላ ወስነሽ፣ በአይንሽ አይተሻል። ጭራሽ እሷ ተበዳይ ሆና ለእሷ ይቅርታ ማለት ስላለብኝ ይሄ አበባ ይገባታል። አሳዝኛታለሁ፣ በድያታለሁ። እውነትህን ነው መጀመሪያውንስ በዳይና ተበዳይ ማን ነው? ይህችን ከዚች ጋር ሳትጨርስ የሄድከው አንተ ከሆነ ሁለቱንም የበደልካቸው አንተ ነህ። ኦኬ። ሲቀጥል ደግሞ ይችኛዋ ደግሞ ከምንም የማትረባ የባሰች ማለት ነው። ባለፈ ህይወቷ ላይ እንደ መጠቀሚያ መሸጋገሪያ ስታደርጋት ዝም ብላ የተቀበለች ሰው ማለት ናት። ነገ ደግሞ ከሄሉ ጋር ስትመለስ እሷ ትራከፋለች፣ ባዶ እጇን ትቀራለች። እኔ በህይወቴ ብዙ ሰው አይቻለሁ፣ እንዳንተ አስመሳይ አላየሁም። ለዛችም ስቀ፣ ለዚችም ስቀ፣ ያችን አቅፈህ፣ እችንም አቅፈ። በጣም ባለጌነ። እንኳን ቀረብሽ ሄሉ፣ ይህ ላንቺ አይሆንም። አንተ አስመሳይ፣ አልምጣ አላልክም፣ አልመጣም አላልክም ነበር። ሄሉ ሻይኔ፣ ሞዴል፣ የኔ ወርቅ ትበሽበታለሽ ተዩ። ይሄ በስ መልክ ብቻ ይሆናል፣ መልክ ብቻ። በነገራችን ላይ ቆንጆ ሰዎች ለትዳር አይሆኑም፣ ታውቃላቸው? ቤተሰብ አይሆኑም። ቆንጆ ወንዶች ለትዳር አይሆኑም። ምክንያቱም የሚመኩት በፍቅራቸው ሳይሆን በቁንጅናቸው ነው። ብትሄድ ሌላ አገኛሉ የሚል አስተሳሰብ አላቸው። አይሆኑም፣ አይሆኑም፣ አይሆኑም፣ አይሆኑም። እኔ ሁላችሁ ከእኔ የባሰ ወንድ ፉጭ ፉጩን ነው ማግባት የምፈልገው።

ያነሳው ግድል ግብ ተዘልዛላ አንቺ የተጣልሽ እቃ ስቸግሬ ተነሳሽ ልዩ የምትባይ። ክክክ እኔ በሆነ ኖሮ ተፍቼ ነበር የምሄደው። የምር አዎ፣ ይሄ እኮ እንዴት ነው ባጣቆይኝ እኮ ናት። አሁን እሷ ልክ ነሽ እኮ ማሬ። ያብ ድሮም እያስመሰለ ነበር ማለት ነው፣ አስመሳይ። ፍቅር ይፈትናል፣ ግን እንደዚህ አጭር ተስፋ በአጭር ተስፋ አይቆርጥም ውዴ። ተስፋ የማይቆርጠው ኮ እንደ ሄሉ እውነተኛ ፍቅር ያለው ሰው ነው፣ እስከ ጥግ የሚታገለው እሱ ማስመሳይ ስለሆነ ው በአንዴ የራሳችሁ ጉዳይ፣ እየመጣችሁ አትግመው። ይቀጥልልህ ይዞ እንጂ ቶሎ ሄሉን አትወዳትም አንተ ብሎ እግዚአብሔር ይመስገን ስትል አታፍርም። ሲጀመር ከሄሉ ትንሽ ስህተት ነበር የሚፈልገው ሄሉ የእኔ ቆንጆ ትንሽ ነበር የሚፈልገው። እዚህ ላይ በኮሜንት የምትሳደቡ ሰብስክራይባችሁ እያነሳችሁ ውልቅ በቃ። ለዚህ ደግሞ ለሴት ክብር የሌለው ለምን ገደል አይገባም? እኔ እኮ እያላቸው የምትቀመጡት ነገር ይሄ አካውንት እናዘገብታለን። ለሰው ክፋት አንመኝም። እኛ የሄሉ እህቶች ለሰው ክፋት አንመኝም። ከፍ እናደርጋለን እንጂ እንዲጸጸት እናደርጋለን፣ በመልካም ነገር ማለት ነው። ይቅርታህን በውስጥ ማድረግ ነበረብህ። ምናባት በቪዲዮ ነው ያለ ሄሉ ድሮ ማይወድሽም መስሎን ነው እንጂ እሷ አልጨረሰችም ነበር። ለመስመስል ነው ቤተሰብ ጋር ሄደው። ብያችሁ ብያችሁ፣ እኔ ስላችሁ መቼ ትሰማላችሁ? ሄሉን ካላፈቀርካት ለምን ከህይወታ ውስጥ ገባ? ሄሉ ተጎድታ እንዴ? በቃ አላማውን አሳካ። ሚዲያ ላይ አልወጣም ብለሃል ነበረ። ኧረ ከሄሉ ኧረ ሄሉ ክብርሽን አስከብሪ። ከላስታዩ አትላመጮ። ሄሉ እንዳልክ ይወድሻል፣ ከሱ ጋር ታረቂ። ወይኔ ጉዴ! አትለጋግ አልበዛም ክፍት ተገልበጥ እውነትሽ፣ ይገልበጥ ይገልበጥ። የማይረባ ሲጀመር ድሮም ከሱ ጋር ነው። ሄሎ ይሄም ድሮም ከሄዱ ጋር ምንም እንደሌለ እያየን ያለ ነው። ወሬኛ አዎ፣ እንዲ ሄሉ እኮ ከመጀመሪያው ሲመጣ ጀምሮ ተቃላ ሲሆን ነገር በተፈጠረ ቁጥር እያዳፋ እየገፋ የበሎን እንትን የቮሊቦል ኳስ ነው የሚያረጋት። እንደዛ አይደረግም ሲጀመር ልዩ ማንም ክፍታ ፎቶሽን ለጥፎ አፍ ሲከፍትብሽ ይውላል። ከአሁን በኋላ ሚዲያ እንወጣም እያለው ማን ነበር ሄሉዬ? ለፍቅር እኮ ማች ነች በጣም ያኔ እርግብ። አላህ የዋህነትሽን አይቶ የአማረ ሕይወት የአኖርሽ የኔ ውድ። ፍቅርሽን ከማይገባው ሰው ጋር አትልፊ። አንድ የታባሽ ብሎ ቢሄድ ሌላው ምናባቴ ልሁንልሽ የኔ ንግስት ብሎ ይመጣል። ለዚያውም እድለኛ የሆነ ሰው ነው አንቺን የሚያገኘው በትክክል ራይት የው ላይ ካርኩሽ ማሬ። ያብ ከአንተ ምንን እናማራለን፣ እያስመሰሉ መኖር። መጀመሪያ ከዚች ጋር አልጫስክ ነበር። ሲጀመር ሰበብ ፈልገ ሄሉን ተውካት። እንደዚህ አይነት ወንዶች የስራችሁን ይስጣችሁ። ሄሉዬ አይዞሽ ሁሉም ያልፋል። እያከበርሽ እንዲህ አይጃጃልም ነበረ። በዚህ ልክ ማስመሰል እንዴት ቻልክበት። ክፉ ነህ። የሰው ልብ መስበር በዚህ ልክ፣ ዝምታ መልካም ነው። ሰው ብትሆን ድብቅ ታደርገው ነበር። ቸኮልክ ለማሳየት። ክፉ ነህ። ልዑል እጅህን ይስጥ። ስለ ልዑል ነው የምታወሪው አንቺ፣ ደግሞ ያብ እንደዛው። ልጅቷ እቺ ደግሞ ልዑል፣ ሲጀመር ምንም ጥፋት የለበትም። ሴትዮ ኝኛ አትበያብ፣ ግን ሚዲያ ላይ አልወጣም ብለህ ካልነበር ዛሬ በሙሉ ቪዲዮ ላሉጣ ብላ ነበር። ነው በጣም ነው እንዴ መጃጃል የፈለጋችሁት? ለተመልካች ክብር የላችሁም። እን የምትሰሩት እውነት መስሏቸው ብዙ የሚጎዱ በሰው ሀገር ላይ ሆነው ስለ እናንተ የሚያስቡ ተመልካች አለ። እኔ አይቻችኋለሁ፣ መገናኛ ላይ አይቻችኋለሁ። በቀን ላይ ቀን ሀያ ስድስት መቼ ነው ጋይስ? አይደረግም። እውነት ይደብራል። እናንተ ዘና እያላችሁ ለተመልካች ሌላ ድራማ ትስሩ። ቪዲዮ ቀርጸላክልኝ ይሄንን፣ ያየ ሰውዬ ወይ አየሽ፣ ሴትዮ አጥቼ ነው ዘርግፍላችሁ፣ እዚያ ያው ለመፈመዝ ነበር የመጣው ምትሉ፣ በጭፍና ትፍረዱ ምትልኛን፣ አመዛዝንን ነበር ለአንተ ፍቅር እንዳላችሁ ለእሷ ለሷ የሚቅርት አድርገን አድርገናት ነበረ። ምርጥ አስመሳይ መጣ። አንተ ያ ቪክቲም ለመሆን አትሞክር የተከበረ ቢሆን እንጂ ሴት ልጅ አያከብርም፣ የተዋረደ ቢሆን እንጂ ሴት ልጅ አያዋርድም ብላ አለው። ውዴ አንተው አፈር ብላ። ኮሜንቱ እኮ ስድብ ይገል ማለት ነው። ማነው ሰብስክራይብ ያነሳ እንደ? ታዲያ ውዴ ሰብስክራይብ ካነሳሽ እንዴት መጣሽ ማሬ? እንዴት መጣሽ? አንዳንዶች እኮ ትገርሙኛላችሁ። ፎከራችሁ ተፎክሩና በቃሽ። በሱ ፋንታኔን አድርጉኝ እናደርጉኝ ቁጭ ብሎ የለ ቻናሌ ይሱ ሰብስክራይብ 17 ሺ ደርሷል። እስኪ በሉ ወደ እኔ ጎራጎራ በሉ። ለማንኛውም ሽር ሰብስክራይብ አድርጉ። ቆፍጣና ነው የኔ ውድ እህቱ አቅምጥ ሽዬ ማለት ነው። በቀጣይ በአዲስ ነገር በራሱሽ መንፈስ፣ በአዲስ መንፈስ ጓደኛ፣ ንጹህ ወንድም የሚሆን ከልዑል ለየት ያለ ሰው ይዘሽ እንደምትመጭ ተስፋ አደርጋለሁ። እንዲኮረንቲ ሲጨብጥ ባይናችን እናየዋለን። እወዳችኋለሁ። መልካም ጊዜ ቻውቸው።